አርእስተ ዜና። በስራ ላይ የሚገኘው የትግራይ ክልል ጊዜያዊ አስተዳደር አዲስ የሚዋቀረው ጊዜያዊ አስተዳደር አካታች እንዲሆን ጥሪ ያቀረበም፣ ተጨማሪ አለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢትዮጵያ ላይ አስር በመቶ ታሪፍ ጣሉባት። በአብዛኛዎቹ ሀገራት ላይ የተጣለው ታሪፍ ከአስር እስከ ሃምሳ በመቶ የሚደርስ ነው። ኢትዮጵያም አስር በመቶ ታሪፍ ተጥሎባታል፣ እነግራችኋለን። በኢትዮጵያ ውስጥ ትምህርት ፖለቲካ ሆኗል ሲሉ አንድ የምክር ቤት አባል ተናገሩም። በተለይም በየአካባቢው በተገነቡ ዩኒቨርስቲዎች ውስጥ የተሟላ መሰረተ ልማት አለመኖርና ያዟቸውን የሰው ኃይሎች በተመለከተ አስተያየታቸውን ሰጥተዋል። በዝርዝር ይዘነዋል። በዲሞክራቲክ ሪፐብሊክ ኮንጎ በመፈንቅለ መንግሥት ተከሰው ጥፋተኛ የተባሉ ሶስት አሜሪካውያን በዕድሜ ልክ እስራት እንዲቀጡ ተወሰነም፣ ተጨማሪ አለን። እስራኤል በሶሪያ መዲና ደማስቆና ሃማ ሐማ ላይ የአየር ጥቃት መሰንዘሯ ተሰማ። በተያዘ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ አዲስ የደህንነት ኮሪደር እየዘረጋች መሆኑን አስታወቁም። ሌላው በቆይታችን የያዝነው አበይት ርዕሰ ጉዳይ ነው። አብራችሁን ስትሆኑ እኒህና ሌሎች መረጃዎችን ታገኛላችሁ። ከዜናዎቹ ጋር ዳግም ተገኝ ነኝ። በኢትዮጵያ ውስጥ ትምህርት ፖለቲካ ሆኗል፣ ሲሉ አንድ የምክር ቤት አባል ተናገሩም። ይህ የተባለው ባለፉት ዓመታት የአስራ ሁለተኛ ክፍል ሀገር አቀፍ የመልቀቂያ ፈተና ላይ ያጋጠመውን ውድቀት በተመለከተ ትምህርት ሚኒስቴር ያስጠናውን ጥናት ለምክር ቤቱ ይፋ ባደረገበት ወቅት ነው። በተለይም በየአካባቢው በተገነቡ ዩኒቨርሲቲዎች ውስጥ የተሟላ መሰረተ ልማት አለመኖርና የያዟቸውን የሰው ኃይሎች በተመለከተ አስተያየታቸውን ሰጥተዋል። የክልል ኮታ አድርገን የዞን ኮታ አድርገን የወረዳ ኮታ አድርገን የቀበሌ ኮታ አድርገን በየቦታው ዩኒቨርሲቲ ገንብተን ገንብተን ገንብተን ዩኒቨርሲቲን፣ ትምህርትን፣ ጥራትን ፖለቲካ ነው ያደረግነው። ያኔ የገደለን እሱ ብቻ አይደለም። አንድ ዩኒቨርሲቲ ውስጥ የሰ ዩኒቨርሳል መሆኑ እንደ ቋንቋ ዩኒቨርሳል መሆኑ የሰፈር ሰዎች የተሰባሰቡበት ነው የሆነው። እኔ ያን አምቦ አካባቢ ያለ ሰው ነኝ። እዛ አካባቢ የተማጡ የአምቦ ሰው ብቻ ተሰባስቦ ይገባበት። ደሴ የደሴ ተወላጅ ብቻ የገባበት ዩኒቨርሲቲን ዝቅ አውርደ ነው ወደ ቀበሌ ወስደ ነው ስሙን አሳጥተ ነው አዋረጥ ነው። አብዛኛውን ዩኒቨርሲቲ አይቻለሁ። ሲሄዱበት የሚነቃነቅ ወደቀብኝ፣ አሁን ከአሁን አሁን ወደቀብኝ ብለን የምንሰጋ ዩኒቨርሲቲ ነው አገሪቷ ውስጥ የተገነባው። ላቦራቶሪ የለም። ሀይ ስኩል እንኳን ለመሆን የማይበቁ ዩኒቨርሲቲዎች ናቸው አገር ውስጥ እንደ አሸን በአንድ ጊዜ እንዲፈሉ የተደረገው። እዛ ውስጥ ያለው አስተማሪ አስተማሪና ተማሪ አንድ ዶርም ውስጥ እየኖረ ያለበት ሁኔታ እየሰማን ነው። አይደለም እንዴ? በምክር ቤቱ ትምህርት ሚኒስቴር ያጠናውን ጥናት ያቀረበ ሲሆን የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አባላት ውይይት አድርገውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ የሚገቡ ሁሉም ምርቶች ላይ አጠቃላይ የታሪፍ ጭማሪን እቅድ ይፋ አድርገዋል። በእቅዱ መሰረት ኢትዮጵያ አስር በመቶ ታሪፍ ተጥሎባታል ሲል ቢዝነስ አፍሪካ ዘግቧል። ትላንት መጋቢት ሃያ አራት በዋይት ሀውስ በሰጡት መግለጫም አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቀዋል። በአብዛኛዎቹ ሀገራት ላይ የጣለው ታሪፍ ከ አስር እስከ ሀምሳ በመቶ የሚደርስ ነው። ኢትዮጵያም አስር በመቶ ታሪፍ ተጥሎባታል ተብሏል። ደቡብ ኢትዮጵያና ማዳጋስካር ከፍተኛ ታሪፍ ከተጣለባቸው የአፍሪካ ሀገራት መካከል እንደሆኑ የቢዝነስ አፍሪካ ዘገባ ያመላክታል። አዲሱ የትራምፕ የታሪፍ ጭማሪ በቅርቡ የ25 በመቶ የታሪፍ ጭማሪ የተደረገባቸው ካናዳና ሜክሲኮን አላካተተም። ዶናልድ ትራምፕ አዲሱን የታሪፍ ጭማሪ ቅዲፋ ያደረጉበትን እለት የአሜሪካ የነፃነት ቀን በማለት ሰይመውታል ሲል ቢቢሲ ዘግቧል። ታሪፉ በርካታ ሀገራትና የኢኮኖሚ ባለሙያዎችን ያስደነገጠ ሆኗልም ተብሏል። ውሳኔያቸው ዓለም አቀፍ የንግድ ስርዓትን ያዛባል አለፍ ሲልም አለ አቀፍ የንግድ ጦርነት ያስነሳል ሲሉ በርካቶች ተቃውሟቸውን እያሰሙ ይገኛሉ። በስራ ላይ የሚገኘው የትግራይ ክልል ጊዜያዊ አስተዳደር አዲስ የሚዋቀረው ጊዜያዊ አስተዳደር አካታች እንዲሆን ጥሪ ያቀረበም ከፕሪቶሪያው ስምምነት በኋላ የተመሰረተው የትግራይ ክልል ጊዜያዊ አስተዳደር የሁለት ዓመት የስራ ጊዜው በመጠናቀቁ የአዋጅ ማሻሻያና ሌሎች ለውጦች ተደርገውበት እስከ ቀጣይ ምርጫ ድረስ እንደሚዘልቅ በፌዴራል መንግስት ሲገለጽ ቆይቷል። ከዚህም ጋር ተያይዞ ጠቅላይ ሚኒስተር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው የትግራይ ክልል ጊዜያዊ አስተዳደርን ለቀጣይ አንድ ዓመት ተኩል የሚመራ ፕሬዚዳንት እንዲመርጡ ለህዝብ ጥሪ ማቅረባቸው ይታወሳል። ጊዜያዊ አስተዳደሩ ባወጣው መግለጫ የፕሪቶሪያውን ስምነት መነሻ በማድረግ ሁሉንም የትግራይ ፓርቲዎችን ያካተተ የአንድ ፓርቲ የበላይነት የሌለው እንዲሁም የዞን አስተዳደሮች እንዲሻሻሉ ተደርጎ ጊዜያዊ አስተዳደሩ ሊቋቋም ይገባል ሲል ምክረ ሐሳቡን አስፍሯል። ከዚህ በተጨማሪም በከተሞች፣ ወረዳዎች፣ ቀበሌዎች በህዝብ የተመረጡ አስተዳደሮች በአስቸኳይ ተቋቁመው የጊዜ አስተዳደሩ አካላት እንዲሆኑ ሀሳብም አቅርበዋል። ከዚህ በፊት የጊዜ አስተዳደሩ አካታች አይደለም ሲል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ሲወቅሱ ይስተዋላሉ። በዚህም ጊዜ አስተዳደሩ ተቀባይነትን ጨምሮ የተለያዩ ችግሮች እንደገጠሙት አሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪ አስገዶም ተናግረዋል ሲል ዲ ደብልዩ ዘግበዋል። በሌላ በኩል በዶክተር ደብረጽዮን የሚመራው የህወሓት ቡድን ጊዜ አስተዳደሩ ላይ ለውጦች ለማድረግ ከፌዴራል መንግስቱ ጋር እየተነጋገረ እንደሆነ ማስታወቁን ዘገባው አትቷል። ባለፉት ስምንት ወራት ከማዕድን የውጭ ንግድ አንድ ነጥብ ስምንት ስምንት ቢሊዮን ዶላር ገቢ መገኘቱ ማዕድን ሚኒስቴር አስታውቋል። ከዚህም ውስጥ ወርቅ ትልቁን ድርሻ እንደሚይዝ ተገልጿል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ባለፉት ስምንት ወራት ውስጥ ሀያ ሁለት ነጥብ አምስት ቶን ወርቅ ለውጭ ገበያ መቅረቡንም ተናግረዋል። የወርቅ ምርት በኩባንያዎችና በባህላዊ መንገድ እየተመረተ መሆኑን ያነሱት ኢንጂነር ሀብታሙ ከተመረተው ወርቅ ዘጠና አምስት በመቶ የሚሆነው በባህላዊ መንገድ የተመረተ መሆኑንም ገልጸዋል። ለውጭ ገበያ እየቀረበ ያለው የወርቅ ምርት አሁን ባለበት ሁኔታ በተቀጠለ በበጀት ዓመቱ መጨረሻ 33 ቶን እንደሚደርስም አብራርተዋል። ይህም ኢትዮጵያ ከፍተኛ ወርቅ ለውጭ ገበያ ከሚያቀርቡ ሀገራት ተርታ የሚያሰልፋትም ነው ብለዋል። የወርቅ ምርትና ምርታማነትን ለማሳደግ አነስተኛ የወርቅ ማቀነባበሪያ ፋብሪካዎች ስራ እንደሚጀምሩ ገልጸዋል ሲል የኢትዮጵያ ፕሬስ ድርጅት ዘግቧል። ብሔራዊ ባንክ ያሳለፍነው ሰኞ ባወጣው መግለጫም ለብሔራዊ ባንክ የቀረበው ወርቅ መጠን ከፍተኛ መሆኑን ጠቅሷል። ከዚህ ጋር ተያይዞ ሀገሪቱ ያላት የውጭ ምንዛሪ መጠባበቂያ ክምችት እንዲጨምር ማድረጉን ባንኩ አስታውቋል። ብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችት ባለፉት ዘጠኝ ወራት ውስጥ ሁለት መቶ በመቶ መጨመሩን የባንኩ ገዢ ማሞ ምህረቱ መግለጻቸውም ይታወሳል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በዲሞክራቲክ ሪፐብሊክ ኮንጎ በመፈንቅለ መንግስት ተከሰው ጥፋተኛ የተባሉ ሶስት አሜሪካውያን በእድሜ ልክ እስራት እንዲቀጡ ተወሰነም። ኮንጎ በባለፈው ዓመት በሀገሪቱ የመፈንቅለ መንግስት ለማድረግ ሲያስተባብሩ በነበሩና በሽብር ወንጀል የተከሰሱ ማርሴል ማላንጋ፣ ታይለር ቶምሰን እና ቤንጃሚን ዛክልማን ፖሉን በተባሉ ሶስት አሜሪካውያን ላይ የሞት ፍርድ ወስና ነበር። ይሁን እንጂ የሀገሪቱ መንግስት ይህንን ውሳኔ በመተው በእድሜ ልክ እስራት እንዲቀጡ የሀገሪቱ ፕሬዚዳንት ፊሊክስ ቴሽኬዲ ፊርማቸውን ማኖራቸውን ሮይተርስ ዘግበዋል። በሽብር ወንጀል በሴራና ሌሎች ተደራራቢ ክሶች ጥፋተኛ የተባሉ ሲሆን የቀረበባቸውን ክሶች እንደማይቀበሉትም ተገልጿል። አሜሪካውያኑ ዜጎች በባለፈው ዓመት በተደረገው ወታደራዊ ችሎት ከሌሎች 37 ተከሳሾች ጋር በመሆን የሞት ፍርድ ተወስኖባቸው እንደነበር ይታወሳል። እስራኤል በሶሪያ መዲና ደማስቆና ሃማ ላይ የአየር ጥቃት መሰንዘሯ ተሰማ። የሶሪያ የሰብአዊ መብት ታዛቢ ቡድን በሃማ ወታደራዊ አየር ማረፊያ ላይ በተፈጸመ ጥቃት የሶሪያ መከላከያ ሚኒስቴር አባላትን ጨምሮ አራት ሰዎች ሲገደሉና ሌሎች ቆስለዋልም ተብለዋል። የሶሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫም እስራኤል በሰነዘረችው ጥቃት የወታደራዊ ሰፈሮችና በርካታ መሰረተ ልማቶች መውደማቸው የተነገረ ሲሆን የሐማ ወታደራዊ አየር ማረፊያ ሙሉ ለሙሉ መውደሙን ፍራንስ ትዌኒፎር ዘግበዋል። እስራኤል በሶሪያ የበሽር አል አሳድ አገዛዝ ከተገረሰሰ ወዲህ እንኳ የአሁኑን ጨምሮ በመቶዎች የሚቆጠሩ የአየር ጥቃት ፈጽማለች። በተያዘ ዜና ጠቅላይ ሚኒስተር ቤንያሚን ኔታንያሁ እስራኤል በጋዛ አዲስ የደህንነት ኮሪደር እየዘረጋች መሆኑን አስታወቁም። እስራኤል ሰፊ የፍልስጤም ግዛቶችን ለመያዝ እቅድ እንዳላት የገለጹት ኔታንያሁ በጋዛ አዲስ የደህንነት ኮሪደር እንደምታቋቁም ነው የተናገሩት። ኔታንያሁ በሰጡት መግለጫም አዲሱን ኮሪደር ሞራግ ኮሪደር ሲሉ የጠሩት ሲሆን ይህም በአንድ ወቅት በራፋህና በካን ዩኒስ መካከል የነበረ የአይሁድ ሰፈር ስም መሆኑን ተናግ ተናግረዋል በዚህም ኮሪደሩ በሁለቱ ደቡባዊ ከተሞች መካከል እንደሚሄድ ጠቁመዋል ሲል አሶሼትድ ፕሬስ ዘግቧል። በሄቲ በሺዎች የሚቆጠሩ ሰዎች በሀገሪቱ ዋና ከተማ ፎ ፕሪንስ ተቃውሞ ማሰማታቸው ተገለጸ። ሰዎቹ ተቃውሞ ያሰሙት በሀይቲ የሚንቀሳቀሰው አማፂ ቡድን ዋና ከተማውን ሙሉ ለሙሉ በሚባል ሁኔታ በመቆጣጠሩና በነዋሪዎች ላይ ስጋት የደቀነባቸው በመሆኑ እንደሆነ ተነግሯል። አማፂ ቡድኑ በሀገሪቱ ካሉ ሌሎች አጋር አካላት ጋር በመሆን አንድ ሚሊዮን የሚጠጉ ሰዎች ከመኖሪያ ቀያቸው እንዲፈናቀሉ ያደረገ እንደሆነ የተነገረ ሲሆን፣ ይህም የሀገሪቱን ኢኮኖሚን ያዳከመ በመሆኑ ከፍተኛ የህዝብ አመጽ ቀስቅሷል። ቡድኑ በሀገሪቱ የሰብአዊ መብቶች ጥሰትና ማፈናቀልን ጨምሮ እየተከሰሰ የቆየ መሆኑም ተነግሯል። መንግስት ከአማጺዎች ጋር በጥቅም የተሳሰረ በመሆኑ ሊያስወግዳቸው አልቻለም በማለት ተቃውሞ ያሰሙት ተቃዋሚዎቹ የዜጎቹ መብት እያስከበረ አይደለም በማለት ከሰዋል። በተቃውሞ ወቅት ከፖሊስ ጋር ግጭት እንደተፈጠረ የተነገረ ሲሆን በግጭቱ የተጎዳ ሰው ስለመኖሩ እንዳልታወቀ አሶሼትድ ፕሬስ ዘግበዋል። በሀገሪቱ ይህን መሰል ተቃውሞ ሲቀሰቀስ አዲሱ ጠቅላይ ሚኒስትር አሌክስ ዲዲዬ ከተሾሙ በኋላ የመጀመሪያው እንደሆነም ተሰምቷል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።